በሀገር አቀፍ ደረጃ ለፖሊስ አመራሮች የአቅም ግንባታና በወቅታዊ ጉዳዮች ዙሪያ የግንዛቤ ማስጨበጫ ስልጠና እየተካሄደ ይገኛል። የዚሁ አካል የሆነው የሲዳማ ክልል የፖሊስ አመራሩ የስልጠና ማስጀመሪያ መርሃ ግብር ከቀጠናዊ ኩስመና ወደ ተስተካከለ ቁመና በሚል መሪ ሀሳብ በሲዳማ ክልል ርዕሰ መስተዳደር ጽሕፈት ቤት መካሄድ ጀምሯል። በስልጠናው ማስጀመሪያ መርሃ ግብር ላይ በክብር እንግድነት የተገኙት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ታላቅ የነበረችውን ሀገር ወደ ከፍታዋ ለመመለስ ኢትዮጵያውያን በመተባበር ሀገራችን ያጣቻቸውን ጥቅሞች ማስመለስ ይጠበቅብናል ብለዋል። በዘመኑ ተወዳዳሪ የነበረች ሀገር ከዚህ እስከ እንዲያ ድረስ የንግድ መስመር የነበራት የራሷ መርከብ የነበራት፣ እንደዚህ እንደዚህ ላቅ ያለ ደረጃ ስልጣኔ የነበራት ሀገር የነበራትን ክብርና ደረጃ እንደዚሁም ጥቅም እያጣች መታለች። በአሁኑ ጊዜ ያንን መልሳ የምታገኝበት መንገድ ላይ እኛ ኢትዮጵያውያን ሁላችንም ተባብረን ተጋግዘን በኢትዮጵያ የሚያተርፉ ሀገራትም በመኖራቸው የኢትዮጵያን ትንሳኤ የሚያሰጋቸው በኢትዮጵያ ላይ ሁል ጊዜ ኢትዮጵያን የማሳነስ እቅድ ይዞ እንደሚሰሩም እንደዚሁ በመረዳት ሁላችንም የጠላት ተላላኪ ሳንሆን ለሀገራችን ጥቅም ዘብ የምንቆም ልዩነቶች እንኳ ብኖሩ ልዩነቶችን በይደራ ቆይተን እንደዚሁ በንግግርና በውይይት ፈተን አንድነታችን አጠናክረን ስትራቴጂካዊ በሆኑ ጉዳዮች ላይ ሁላችንም በጋራ ተሰልፈን የኢትዮጵያን ከፍታ እንደገና ለመመለስ እየተሰራም ነው። የሀገርን ብሔራዊ ጥቅም ለማስጠበቅ ሰላምና ጸጥታ በእጅጉ አስፈላጊ ነው ያሉት ርዕሰ መስተዳድሩ በዚህ ሂደት ውስጥም የጸጥታ ኃይሎች ያላቸው ሚና የማይተካ ነው ሲሉ ተናግረዋል። በዚህ ሂደት ውስጥ የጸጥታ ኃይል የማይተካ ሚናም አላቸው ልማቱንም ለማስቀጠል ሌሎች ጉዳዮችንም ለመከወን ጸጥታና ሰላም በጣም አስፈላጊ ነው። ስለዚህ ጠላትም የሚሰራው ሰላምና ጸጥታ በማድፈረስ በዛ ሂደት ውስጥ ነው ለማለየት የሚሞክረው። ግን አልፎ የሚመጣ ነገር ካለ ሰላምና ጸጥታ ከመጠበቅ አንጻር የሰላም ዘብ የሆነው የጸጥታ ኃይላችን በየደረጃና በየአደረጃጀቱ ያለው በንቃት ኃላፊነቱን መወጣት ስላለበት በዚህ ጉዳይ ላይ ግንዛቤ የሚፈጥር ውይይት ነው እንግዲህ የዛሬ መድረክ። የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ተስፋዬ ዴቢሶ በበኩላቸው ስልጠናው እንደ ሀገር ወጥ የሆነ ስብህና ያለው ሰራዊት ለመገንባት ያለምና ለየትኛውም ሀገራዊ ተልዕኮ ዝግጁ ለማድረግ የሚያስችል ነው ብለዋል። ተስተካከለ ቁመና ተልእኮ ዝግጁ እንድንሆን እንደ ተቋም ተቋሙን እንደሚመራ አመራር ከላይ እስከታች የጋራ ኢንፎርሜሽን የተሟላ እንዲኖረው ከዛ ተነስቶ አካባቢያዊ፣ ክልላዊ፣ ሀገራዊ ጉዳዮች ላይ ዝግጁ እንዲሆን ለማድረግ ታስቦ የተዘጋጀ ስልጠና ነው። ሰልጣኞቹን እያሰለጠኑ የሚገኙት በኢትዮጵያ ፌዴራል ፖሊስ የሰው ሀብት መምሪያ ኃላፊ ረዳት ኮሚሽነር ደርቤ ገቢሳ በበኩላቸው በማንሰራራት ላይ ላለችው ሀገራችን የጸጥታ ኃይሉ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ጠቅሰው በክልሎች የሚገኙ የፖሊስ አባላትም ተወዳዳሪ የሆነ የሙያ ክህሎት እንዲላበሱ ስልጠናው ወሳኝ መሆኑን ተናግረዋል። ኢትዮጵያ ሀገራችን በአሁኑ ሰዓት ወደ ከፍተኛ የማንሰራራት ዘመን ላይ ነው ያለችው። እዚህ ተግባር ላይ ደግሞ የጸጥታ ክፍሉ ሌት ተቀን ለብቶ ደግሞ እየሰራ አገራችን ሰላም የተረጋገጠ እንዲሆንና ኢትዮጵያ እንድታድግ ከፍተኛ አስተዋጽኦ የሚያበረክት ኃይል ነው። ይህ ኃይል በአገር አቀፍ ደረጃ ሁሉም ተሳስሮ አንድ ሆኖ በህብረት ስራ መስራት ስላለበት በኢትዮጵያ ፌዴራል ፖሊስ የተጀመረውን አጠቃላይ የሪፎርም ስራ ወደ ክልሎችም በማውረድ ክልሎችም ያደገ የፖሊስ ተቋም እንዲኖራቸውና አለም አቀፍ ደረጃውን የጠበቀ የፖሊስ አቋም እንዲይዙ ፕሮፌሽናሊዝምን እንዲላበሱ ታሳቢ ተደርጎ የተዘጋጀ ስልጠና ነው። በስልጠናው ከአንድ ሺህ በላይ ከክልሉ የተውጣጡ የፖሊስ አመራሮች እየተሳተፉ የሚገኝ ሲሆን ስልጠናው ለተከታታይ ሶስት ቀናት ቀጥሎ የሚካሄድ እንደሆነ ተገልጿል።